ሰላም፣ ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር ልቦለድ መጽሐፎችን እንተርካለን። እንደዚሁም የተለያዩ አይነት የግጥም መድብሎችና ሌሎችን መጣጥፎችን እናቀርባለን። ዛሬም የግጥም መድብሎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዣችኋለሁ። እነዚህን የግጥም መድብሎች እንደምትወዷቸው ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እንደዚሁም የደውላ ምልክት ከነካችሁ አዳዲስ ቪዲዮች ሲለቀቁ ይደርሷቸዋል። አሁን ዛሬ ወደ ያስኩላችሁ የግጥም መድብሎች እንተላለፋለን። ደስ እንዲልሽ ብዬ ደስ እንዲልኝ ብዬ ፍቅሬን ለመግለጫ ቀጥፌ ያመጣሁኝ እንቡት ጽጌረዳ እንዳንቺ የሚያምር ውብ መልኩ ጻዕዳ ብዬ ከጀርባዬ ሸሽጌ ያኖርኩትን አበባ ስሰጠኋት ትስቃለች እያልኩ ታቅፈኛለች እያልኩ በስስት ጠበቅኳት። አላቀፈችኝም፣ አልሳቀችልኝም። እንደውም ፊቷ ላይ ሐዘን አረበበ እምባዋ ወረደ ጉንጫን እየሳመ ምን ነው አልኳት። ግራ ገባኝና ለምን አለቀሰች? የገሉት የቀሉት ጉንጮቿን በእጇ እየዳበሰች ቀጥፈህ ያመጣኸው ያመጣው እምቡጥ ጽጌረዳ አምሮ ያዩት ሁሉ ቀርቦ የቀጠፉት ልቡ የተጎዳ አንድ ሰው መሰለኝ፣ መልኬን አየሁበት እድሜና ውበቱን ሰው የወሰደበት አለችኝ። ጎንበስ ሳልኩኝና በእጄ ያዝኩትን ጽጌረዳ አየሁት። እሷን ደስ እንዲላት ነበር የቀጠፍኩት። ለካስ ለሚወዱት የሚወደውን ነገር ቀጥፈው አይሰጡትም። ለእኔ ደስታ ብዬ ሌላን እንደጎዳው አልተረዳሁትም። እዛው ጎዳናው ላይ ስንኩል ሽባነቱን ለሰማይ የሚያሳይ እጅ ከሰጠህ ልመና አቆማለሁ ብሎ እየማለ አብዝቶ የሚያለቅስ አንድ ለማኝ አለ። እናም የዛ ለማኝ የኔ ቢጠኝ ጸሎት እግዚአብሔር ኖሮ ሰምቶት በጥልቅ እንቅልፍ ጥሎ እጅ አበጃጀለት። ላፈሰሰው እንባ ለጠየቀው ጸሎት መልሱ ተላከለት። ግን እርሱ ሲነቃ እጅ አገኘው ብሎ አላመሰገነም ለገባው ቃል ኪዳን ለተሳለው ስለት ምላሽ አላኖረም። ዛሬም እንደፊቱ፣ ዛሬም እንደ ትናንት ማልቀሱን አልተወም። እንዲህ ሲል ቀጠለ። መንገድ ላይ ወድቄ ተዘከሩኝ እያልኩ በስመ ስጣራ ጤነኛ ነው ብለው ፍራንካ ለመስጠት ሰው እንዳይኮራ ይህን አስብበት ጌታ ሆይ አደራ ከሚካኤል አስጨናቂ የልብ ቅርጽ ፍቅርን ያህል ነገር ተሸክሜ ስኖር በልቤ ትከሻ፣ ቃል አጠረኝ የሚል ቃል ካፌ አይወጣም ላወድስሽ ስሻ እንደውም ሳፈቅርሽ ቃል ነው ይተረፈኝ። ሁሉ ያጥርብኛል በልብሽ ቅርጽ ውስጥ መውደድሽ ሲያገዝፈኝ፣ ሳፈቅርሽ ይህ ሆነ። ሰፊ ያልሁት ዓለም በአንድ እርምጃ አለቀ፣ ሳልሄደው የሚደክመኝ ተራራና ጋራው ከግሬሰር ጠለቀ። ሩቅ ያልሁት ሰማይ ሩቅ የሚመስለኝ ነካሁት በስንዝር ጨረቃና ፀሐይ ከኮከብ ያንሳሉ ከፍቅርሽ ግዝበት ስር ሳፈቅርሽ ይህ ሆነ። ንጉስን ከዙፋን ማርከው የሚያወርዱ የሀያላንን አቅም በጥቅሻ የሚያርዱ ቆነጃጅት ሴቶች ቃላት ጠረኝ በሚል ቃላት የተሞሉ ከፍቅርሽ ግዝፈት ስር ቃል ተገኝቶላቸው ፉንጋዎች ተባሉ ሳፈቅርሽ ይህ ሆነ። ቃል አጠረኝ በሚል በአፍቃሪ አንደበት ቃል ተትረፈረፈ፣ ሁሉን አሳንሶ በልቡ ቅርጽ ውስጥ ፍቅሩን አገዘፈ፣ ዓለሙን ሰርዞ ፍቅሩን ብቻ ጻፈ። ሳፈቅርሽ ይህን አልሁ፣ ፍቅርን ተሸክሞ የሚኖር ልቦና ሁሉም ከፍቅርሽ ሥር መሆኑን አውቅና፣ አንቺን ለማወደስ እኔም ቃል ያጥረኛል። ቃል አጠረኝ ማለት ቃል እንደሆነ ግን ፍቅርሽ ይነግረኛል። በላይ በቀለ ወያ። ይናፍቁን ይሆን ለቤት ሥራ ለአሳይመንቱ መሮት ቀረ አይባልም ዛሬንትና ተባረረ የቀዳሜ ትቶር ፈተና ኩረጃ የፕሬዘንቴሽን የሚባለው ፍረጃ በጠዋት ሰልፍ ወጥቶ የዜግነት ማለት ኤክስን ማፈላለግ ማትስ የሚባል ትምህርት ቀረ አረፈድኩኝ ብሎ ቅያስ መሯራጡ ከትምሮ ቤት መልስ በረዶ መምጠጡ የጀማው ጨዋታ ጎንቤ መጠባበስ በጠዋት ተነስቶ ዩኒፎርምን መልበስ አርብን ቀን መናፈቅ ሰኞን ደግሞ መርገም የክፍለ ጊዜውን ደብተሮች መሸከም ቀረ። የረባሹ ፊርማ የወላጅ ስብሰባ የብሎኩ ፎርፌ የሚዲያው ዘገባ ዳይሬክተሩ መጥቶ አትገባም ሂድግባ መባባሉ ቀረ። ደብተር መሰራረቅ ለማርክ መፎካከር የፈተና ሰሞን ካሮት በልቶ ማደር ለሰኔ 30 ሰነፉ ሲያለቅስ ጎበዙ ሲሸለም አርፋች ላይ ተይዞ መገረፉ የለም። ፀጉርን ደምድሞ መምህር መጋተት ደሞ ካልተሳካ በጨዋበር መግባት ይብስ አልሆን ካለ ክላሱን መቅጣት ቀረ። በጀማ ደይ ማክበር በጀማ መጣላት ክፍል ተቀምጦ ቡድን ስራ መስራት ትርፍ ስክሪፕቶ ያዘ ብሎ መጠየቁ የቡድን ጨዋታ የአብሮነት ሳቁ ቀረ። ቧንቧ ጋር ደርሰን ንምጣ ብሎ መለዋመጥ መምህር መጣል መጣ ያሉ መደንገጥ ያ ጉልቤው ተማሪ ክላስ ሚቀውጠው ያ ጅሉ ተማሪ ዝም ብሎ ሚስቀው ያቺ ቆንጅዬ ልጅ ሁሉም ሚያፈቅሯት ያቺ ምላሳማ ሁሉም ሚሰድቧት ያ ቀዳዳው ጀለስ ወሬ የማያልቅበት ያ ጢባራሙ ልጅ ሴቶች ሚባሉበት እነዛ ዥልጦች ልፊያ የሚወዱት ደቅስ እየዘለሉ ክፍሉን የሚያቦኑት የዓይን አፋሩ ልጅ ሴቶች የሚስቁበት ሁሉም በአንድ ሆኖ ለዘመኑ ድምቀት ማንረሳው ትዝታ የዘመኑ ውበት፣ እንረሳው ይሆን ሁሉን እንደ ዘበት? ክላስ እየቀጡ ሰው አየኝ ያላየኝ እያሉ መሳቀቅ የሰው ምሳ ሰርቆ ለመብላት መደበቅ መምህር ሲገባ ብላክቦርድ አጥፍቶ በዛው መቀየስ ላራክ ብሎ ወጥቶ የክፍል ኃላፊው እንዲያምነን ለማድረግ ለቀረንበት ቀን ምክንያት ማፈላለቅ። የውሸት ማልቀሱ ዘመድ ባዳ መግደል ፕላስተር ለጥፎ ወይ ፋሻ ጠቅልሎ የተጎዳ መምሰል ቀረ ወላጅ አምጦ የለ ኢንኮምፕሊት የለ። ያ ሁሉ አለፈ ምን የማያልፍ አለ? አይ የዘመን ክፋት ይናፍቅ ይሆን እነዛ ዓመታት። በረከት ዘውዱ ስለምወድሽ ነው ከዚህ ኋላ ብዬ ምንዬ ተገዝቼ ዳግመኛ እንዳልቀርብሽ በራሴ ላይ ይዝቼ ዳግሜ የማገኝሽ መሐል ላይን ትቼ ስለምወድሽ ነው የማልቀየምሽ ትቼ የማልተውሽ ቆርጦልኝ ማልቀረው ልቤን በይቅርታ ዙሪያውን የማጥረው ስለምወድሽ ነው ከንዴቴ ሁሉ ማወራሽ ሰክኜ ስጠሪኝ ምመጣው ከንፋስ ፈጥኜ በደስታሽ ምስቀው ሐዘኔ ላይ ሆኜ ስለምወድሽ ነው በአንቺማ አልከፋው በደልሽን ሊችል ሆዴ የሚሰፋው። እንጂማ ባልወድሽ ምን ይቀረኝ ነበር ርቀሽ ብትሄጂ ነበርን ከሚሆን ከትዝታሽ ውጪ። ግን እወድሻለሁ ማርፈድሽ ያመኛል መቅረትሽ ያመኛል ተደስቼም ቢሆን ሳጣሽ ይከፋኛል። በረከት ዘውዱ እወዳለሁ ብቲ እወዳለሁ ብቲ ወንዳ ወንድ ጀግና አንበሳን ከጫካ ልፋለም ሄድኩና ፈልጌ ያጣሁት። እወዳለሁ ብቲ ሞተን የማይፈራ ከረጅሙ ፎቅ ላይ ቆምኩና ከጣራ እያሰብኩ እያለ ዘልዬ ልወርድ ብርክ ብርክ ቢለኝ መላካሌ ቢርድ ተመልሼ ተውኩት። እወዳለሁ ብቲ ጎበዝ ዋናተኛ በህንድ ውቅያኖስ ላይ ጀርባዬ ሲተኛ ላሳይሽ ነበረ መንገዱ ባይርቀኝ አንቺ የምትወጂው እኔ የምችለው ምን ይሆን ጨነቀኝ። ወዳለሁ ብቲ ኮሜዲ ቀልደኛ የማስታውሰውን ቀልድ ተናግሬ መርዶ እንደሰማ ሰው አልቅሰሻል ፍቅሬ። ወዳለሁ ብቲ ድምፁ በጣም የሚያምር የሚያንጎራጉር ሰው ልዘፍነልሽ ብዬ መረን አልባው ድምፄ ታምቡርሽም ቢቀደው ዘፈን እርሜን ብለሽ አቁመሻል አሉ ልቤስ ምን አጠፋ? አንቺ የምትወጂውን መሆን ነው አመሉ። እወዳለሁ ብቲ ጎበዝ ኳስ ተጫዋች ኳስ ስታመልጠኝ ጠኝ አንግሉ ጋር ስጋጭ ኳስም ማስጠልቶሽ መደገፍ ትተሻል። ግን አሁንም ቢሆን ምትወጂውን ሳልሆን ለኔ መቼ ይመቻል? አበባ ለዘመናት ያህል ሳይኖረው ሰባራ ብዙ ሰው ያበላ ብዙ ወጥ የሰራ የገል ድስት ነበረ፣ በቆይታ ብዛት ድንገት ተሰበረ። ከስብራት ወዲያ ማገልገል ቢሳነው፣ ልክ እንደ በፊቱ ከውጭ ተጣለ፣ ደጃፍ ሆነ ቤቱ። ከደጃፍ እንዳለ ይተክዝ ነበረ አልጠቅምም እያለ፣ አላወቀምና ከላዩ የሚኖር አበባ እንዳለ የሰባራውን ገል ሐዘን ያስተዋለ የሚያምረው አበባ እንዲህ ተናገረ እባክህ ሸክላ ሆይ አበቃልኝ ብለህ አትዘን ለአፍታ መኖሪያ ሳይኖረኝ የማርፍበት ቦታ ከአንተ ተጠግቼ መኖር ጀምር ያለው ሕይወትን ድጋሚ አይደለሁም አትበል ለኔስ ነህ ጠቃሚ እያለ ነገረው። ይህን እንደሰማ ገልምባ አበሰ ደስታው ተመለሰ። ከመሰበር ወዲያ መጥቀም በመቻሉ የአንዱ በአበባ መኖሪያ መሆኑ ዳግም ተስፋ ሰጠው ከሐዘኑ ተጽናና፣ በሰባራው በኩል ድጋሚ ታየችው ዓለም ሙሉ ሆነ። እንዲህ ነው አንዳንዴ አበቃልን ብለን ተሰበርን ብለን ተስፋ በጣልን ጊዜ ዙሪያችን ሲከበብ በሐዘን ትካዜ፣ የሕይወትን ትርጉም ፈልገን ስናጣ፣ ተሰብረህም ቢሆን አኑረኸኛል የሚል ምስክር ሲመጣ፣ ይገርማል ይደንቃል፣ ለካስ ለመኖር ያነሰ ለማኖር ይበቃል። ለዛሬ ይዤላችሁ የቀረብኩት የግጥም መድብል ይህንን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ Subscribe ማድረጋችሁን አትርሱ። እንደዚሁ ሜዳሎ ምልክት ከነካችሁ ሁሌ እንደዚህ የመሰሉ አዳዲስ ቪዲዮ ሲለቀቁ ይደርሷችኋል። በሚቀጥለው ጊዜ መልሰን እስከምንገናኝ መልካም ጊዜ